ሰላም ጤና ይስጥልን። እየተወደዳችሁ የምቹ ሚዲያ ተመልካቾች እንደምን ቆያችሁ። ለዛሬ ለተሰኞ ሰኔ 23 ቀን 2017 ዓ.ም ከምቹ ሚዲያ ወደ እናንተ እንዲደርሱ የመራረጥናቸውን መረጃዎች የምናሻግርበት ሳላ ላይ ደርሰናል። ከዜናዎቹ ጋር ትዕግስት ሁሉንኝ። በቅድሚያም አበይት ነጥቦቹን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ጋር ተወያዩ። የ12ተኛ ክፍል ማጠናቀቂያ ፈተና መሰጠት ጀመረ። ከውጭ እስራኤል በኢራን ማረሚያ ቤት ላይ ባደረሰችው ጥቃት ሰባ አንድ ሰዎች መገደላቸው ተገለጸ። እነዚህንና ቀሪ ዜናዎችን በማሻገር አብሬያችሁ ቆያለው። እስከ ዜናዎቻችን ፍጻሜ አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ማሪያኖ ግሮስ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ዛሬ ጠዋት በሬሶፎፕ ጉባኤ ለመሳተፍ አዲስ አበባ ከመጡት የዓለም አቀፍ የአቶሚክ ኃይል ኢነርጂ ዋና ዳይሬክተር ማሪያኖ ግሮስ ጋር ተገናኝተናል ብለዋል። ውይይቱ የዓለም አቀፉ አቶሚክ ኃይል በኢትዮጵያ የሚያደርገውን ድጋፍ በካንሰር ሕክምና ክብካቤ፣ የእንስሳት ጤና፣ በኒውክለር ኢንጂነሪንግ እና የቁጥጥር ማዕቀፎች ላይ ያተኮረ መሆኑንም ገልጸዋል። ውይይታችን በመካሄድ ላይ ባሉ ድጋፎችና የወደፊት የትብብር ድሎች ላይ ያተኮረ ነበር ሲሉም ጠቅሰዋል። ጠቅላይ ሚኒስትሩ የ12ተኛ ክፍል ማጠናቀቂያ ፈተና መሰጣቱ ጀመረ። የ12ተኛ ክፍል ማጠናቀቂያ ፈተና በሁሉም የመፈተኛ ማዕከላት መሰጠት መጀመሩን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር ሻቶ ከበደ የ12ተኛ ክፍል ማጠናቀቂያ ፈተና በዛሬው ዕለት በኦንላይንና በወረቀት እየተሰጠ እንደሚገኝ ተናግረዋል። በዘንድሮ የ12ተኛ ክፍል ማጠናቀቂያ ፈተና በተፈጥሮ ሳይንስ እና በማህበራዊ ሳይንስ በአጠቃላይ 68588 ተማሪዎች ፈተናውን እንደሚወስዱ አንስተዋል። በአራት ዙር በሚሰጠው ፈተና 140 የሚጠጉ ተማሪዎች ፈተናውን በኦንላይን እንደሚወስዱ ነው የገለጹት። ተማሪዎች ለፈተና የተከለከሉ ነገሮችን መያዝ እንደሌለባቸው ያሳሰቡት ዶክተር እሸቱ ፈተናውን ተረጋግተው መፈተን እንዳለባቸውም መክረዋል። ባለፉት ቀናት የ12ተኛ ክፍል ማጠናቀቂያ ፈተና ተፈታኝ ተማሪዎች ወደ መፈተኛ ማዕከላ ሲገቡ መቆየታቸውን አስታውሰው የዘንድሮ የ12ተኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና ከሰኔ 23 ጀምሮ እስከ ሐምሌ 8 ቀን 2017 ዓ.ም ድረስ ይሰጣል ብለዋል። ሁለት ሶስተኛው የወርቅ ምርት በኮንትሮባንድ እንደሚሸጥ ተጠቆመ። የኢትዮጵያ ሁለት ሶስተኛው የወርቅ ምርት በኮንትሮባንድ እንደሚሸጥ በኢትዮጵያ የህንድ ኤምባሲ በአስጠናው አንድ ጥናት ማረጋገጡን ጠቅሶ ሪፖርተር ዘግቧል። ጥናቱ በርካታ ወርቅ በውጭ ጎብኚዎች ወይም በተጓዦች አማካኝነት ወደ ውጭ በህገወጥ መንገድ እንደሚወጣ ማመልከቱን ዘገባው ጠቅሷል። የህጋዊ የወርቅ ንግድ የላኪነት ፈቃድ ለማውጣትም ሆነ ወርቅ ለውጭ ገበያ ለማቅረብ ውስብስብ ሂደቶች ያሉበት በደካማ ተቋማዊ አሰራር እና በትራንስፖርት ማነቆች የተተበተበ መሆኑ ዋና ዋና ማነቆች መሆናቸውን ጥናቱ እንደጠቆመ የዜና ምንጩ አመልክቷል። የአገዋ መታገድን ተከትሎ 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ተገለጸ። የአፍሪካ የእድገትና እድገት ህግ አገዋ መታገዱን ተከትሎ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያ ለቀው መውጣታቸውን የአፍሪካ ዲቨሎፕመንት ባንክ ግሩፕ ይፋ በተደረገ አዲስ ሪፖርት ገልጿል። ይህ ደግሞ የኢትዮጵያ የኢንዱስትሪ ፓርኮች 45 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆኗል። ባንኩ ካንትሪ ፎካስ ሪፖርት 2025 ኢትዮጵያ በሚል ርዕስ ባወጣው ሰፊ የጥናት ግኝት መሰረት ኢትዮጵያ ከዚህ ቀደም በአገዋ በኩል ለብዙ ምርቶች ከቀረጥ ነጻ ወደ አሜሪካ ገበያ የመግባት እድል ነበራት። ይሁን እንጂ በጥር 2022 የአገዋ መታገድ ቀደም ሲል የተቋሙ የገበያ ትስስሮችና የአቅርቦት ሰንሰለቶችን በእጅጉ ማቋረጡን ሪፖርቱ አስረድቷል። ይህም በኢትዮጵያ የኢንዱስትሪ ፓርኮች የሚላኩ ምርቶች በ2023 በ24 ፐርሰንት እንዲቀንሱ አድርጓል። በተለይም በሐዋሳ ኢንዱስትሪ ፓርክ ከአንድ ሺህ በላይ የሥራ ዕድሎች እየተቋረጡ ሲሆን የኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራን አስከትሏል። የተወደዳችሁ የምቹ ሚዲያ ተመልካቾች እየተመለከታችሁ የምትገኙት ከምቹ ሚዲያ ወደ እናንተ እየደርስ የሚገኘውን የቀን ዜናችንን ነው። ወደ ውጭ ዜና እናልፋለን። ኢራን ፕሬዝዳንት ዶናልድ ትራምፕን አስጠነቅቀች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን መሪዎች ላይ የሚያስተላልፉትን አሉታዊ መልእክት እንዲያቆሙ ኢራን አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው የሚያሰፍሩት መልእክት ክብረነክ አገላለጽ እየተሞላበት ነው ብለዋል። ፕሬዚዳንቱ በተለይም የኢራን መንፈሳዊ መሪ አያቶላ አሊን በተመለከተ የሚያስተላልፉት መልእክት ጠባጫሪ ነው ሲሉ ነው የገለጹት። የፕሬዚዳንት ትራምፕ የማህበራዊ ሚዲያ አጠቃቀም ተገቢነት እየጎደለው ነው ያሉት የውጭ ጉዳይ ሚኒስትሩ የቋንቋ አጠቃቀማቸውን ሊያሻሽሉ ይገባል ሲሉ ተናግረዋል። ፕሬዚዳንት ትራምፕ አያቶላ አሊ ሆሚኔን በተመለከተ የሚያሰራጩትን መልእክት የማያስተካክሉ ከሆነ እየተካሄደ ባለው ድርድር ስምምነት ላይ መድረስ አይቻልም ነው ያሉት። ጠንካራ ሀገረ መንግስት እንዲሁም ስራ ወዳድ እና የራሱ ባህል ያለው ህዝብ ባለቤት የሆነችውን ኢራን ክብሯ ሊነካ አይችልም ሲሉም የውጭ ጉዳይ ሚኒስትሩ ሴድ አባስ አራቂ ስለመናገራቸው ዦዋን ዘግቧል። እስራኤል በኢራን ማረሚያ ቤት ላይ ባደረሰችው ጥቃት 71 ሰዎች መገደላቸው ተገለጸ። በ12ቱ ቀናት የእስራኤልና ኢራን ውጊያ እስራኤል በትሄራን የሚገኘውን ኢቨን ማረሚያ ቤት ላይ ጥቃት አድርሳ 71 ሰዎች ገላለች ተብሏል። ከሟቾቹ መካከል የእስር ቤቱ ጠባቂዎች፣ ወታደሮች፣ ታራሚዎችና የእስረኞች ቤተሰቦች ይገኙበታል ነው የተባለው። የኢራን ፍትህ መስሪያ ቤት በሁለቱ ሀገራት መካከል የሰላም ስምምነት ከተደረገ ከሁለት ቀናት በኋላ በፍርስራሹ ውስጥ የሟቾችን አስክሬን ማውጣት መጀመሩን አስታውቋል። የፍትህ ቢሮ ቃል አቀባይ አስካሃራ ጃሃጊር ባለፈው ሳምንት እሁድ እስራኤል ባደረሰችው ጥቃት በማረሚያ ቤቱ ከነበሩ ሰራተኞችና የእስረኞች ቤተሰብ በተጨማሪ የአካባቢው ነዋሪዎች እንደሞቱ ተናግረዋል። በኒውዮርክ የሚገኘው የኢራናውያን መብት ተሟጋች በበኩሉ ጥቃቱ የተፈጸመበት የኢቨን ማረሚያ ቤት አስተዳደር ሕንፃ መውደሙን ገልጾ በውስጡም የፖለቲካ እስረኞችና የውጭ ሀገር ዜጎች ይታሰሩበት ነበር ነው ያለው። ማረሚያ ቤቱ ላይ በደረሰ ጉዳት አስተዳደሩ እስረኞቹን ወደ ሌላ ስፍራ ማዘዋወሩ ታውቋል። ከእስረኞቹ መካከል የኖቤል የስራም ተሸላሚ ናርጌት ማህዲ፣ የፈረንሳይ እንዲሁም የሌሎች የውጭ ሀገራት ዜጎች ይገኙበታል። የሰብአዊ መብት ተሟጋች ድርጅቱ ጥቃቱን ያወገዘ ሲሆን እስራኤል በንጹሀን ላይ ያደረሰችው ጥቃት ዓለም አቀፍ ህግን እያላከበረ ነው ሲል ተችቶታል ሲል ያስነበበው አልጀዚራ ነው። በመጨረሻም የክሮከስ ኮንሰርት አዳራሽ ጥቃት በዩክሬን እንደተቀነባበረ ፈጻሚዎቹ አመኑ። ሞስኮ አቅራቢያ በሚገኘው የክሮከስ አዳራሽ ለ147 ሰዎች ሞት ምክንያት የሆነውን ጥቃት የፈጸሙ ከጥቃቱ ጀርባ ዩክሬን እንዳለችበት በእምነት ቃላቸው እንደገለጹ ስፑትኒክ ያገኘው ማስረጃ አሳይቷል። ከጥቃቱ በኋላ ታጣቂዎቹ ወደ ኪዮቭ ለመሸሻ አቅደው እንደነበርና እያንዳንዳቸው 1 ሚሊዮን ሩብ 12743 የአሜሪካ ዶላር ቃል እንደተገባላቸው ተናግረዋል። ጥቃት ፈጻሚዎቹ በዩክሬናውያን አማካኝነት የጦር መሳሪያ እንደተቀረበላቸው ገልጸዋል። መጋቢት 13 ቀን 2016 ዓ.ም ታጣቂዎቹ ወደ ሙዚቃ አዳራሹ ገብተው በታዳሚዎቹ ላይ ተኩስ በመክፈትና ቲያትር ቤቱን በእሳት በማቃጠል 147 ሰዎች ሲገደሉ ወደ 500 የሚጠጉ መቁሰላቸው ይታወሳል።